ተናስተልን በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ሐሙስ ከሰዓት ላይ እንገኛለን። አጭር ፕሮግራማችን ነው እንግዲህ ሐሙስ። እንደ ሁልጊዜውም በዚህ ሳምንት የተደረጉ ወይም የሚደረጉ ጨዋታዎች ኢንተርናሽናል ጨዋታዎች ብቻ ናቸው የትኩረት ማዕከል የመሆናቸው ነገር እምብዛም ነው። ስለዚህ እነሱ ላይ ማተኮር እድላችን ጠባብ ነው። ከዛ ውጪ የሊቨርፑል የሰሞኑ እንግዲህ ሽንፈት በእርግጥ ስጋት ላይ የሚጥል ነው ወይስ አይደለም የሚለውን ጉዳይ በርካቶች እያነሱ ነው። እንግዲህ እውቅ ጋዜጠኞች በተለይም በዚህ ጉዳይ ላይ የሚጽፉ ሰዎች ምን እያሉ ነው የሚለውን ከሊቨርፑል ጉዳዮች ጥልቅ አዋቂ ጋዜጠኛ የወጣውን ሃሳብ ዛሬ ይዘንላችሁ እንቀርባለን። ከዛ ውጪ አርሰናል በጥልቀት ለሚከላከሉ ቡድኖች ዘንድሮ ያገኘው መፍትሄ አለ። ይሄ መፍትሄ ምን ይሆን የሚለውንም እንዲሁ የአርሰናል ተሰናለው ጋዜጠኛ ለአትሌቲክ ጸሐፊ የሆነ ሰው እንዲሁ የሰጠው ሀሳብ አለ እነዚህን ሁለት ጉዳዮች በማንሳት ከእናንተ ጋር ቆይታ ለማድረግ ወደናል ሊቨርፑል ቤት የተፈጠረው ነገር ጊዜያዊ ነው ፓኒክ የሚያደርግ ነው ወይስ ምንድን ነው እናነሳለን አርሰናልስ እንግዲህ ለችግሮቹ አምና ካቻ አምና ለሚጠቀሱት ችግሮቹ እስካሁን ባለው ሂደት እንዴት መፍትሄ ሰጥቶ መቀጠል ቻለ የሚመለከተውን ነገር እንግዲህ በዝርዝር እናያለን በዛሬው ቆይታችን በአካል ዳንኤል አብረውኝ ቆይታ የሚያደርግ ነው የሚሆነው እሱን ጋብዛለው ቆይታችን ተጀምረዋል። በአካል እንዴት ነህ ብያለው። አለላለን ዴቭ፣ እንዴት አለ። አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን። እንግዲህ ኢንተርናሽናል ብሬኩ ያው ብዙ ስሜቶች ላይ ያው ውሃ የመቸለስ አይነት ነገር እንደሆነ ታሳቢ ይደረጋል። በዛው ልክ ደግሞ እንግዲህ የተወሰነ ሪፍሬሽመንት የሚፈልግ አምሮ ካለ ደግሞ ሪፍሬሽ ማድረግ ይችላል። እንግዲህ በስራ ለናወዘ ሳይሆን እንደው ለተመቸው ሰው ሲትንሽ ወጣ ለበል ሊባል ይችል ይሆናል፣ ጊዜ ያገኛል

እስቲ ሁሌ ቀጥረውና ቅዳሜ ይመጣሉ ቅዳሜ ይመጣሉ። ባለው ኳስ ስላለ ብዙ አልሄድም። ባለፈው ውስጥ እንዴት ነው ዋሩስ ምናምን፣ በቃ የብሔራዊ ቡድን ጨዋታ ነበር። ይሄ ቫይረስ እንግዲህ የሚጠበቀው ትልቁ ቫይረስ የኢንተርናሽናል ብሬክ እኮ የጉዳት ጉዳይ ነው። ምን ይዞ ይመጣል ገና የሚታይ ነው የሚሆነው። ኢትዮጵያ ብሔራዊ ቡድንም እንግዲህ አንድ ጨዋታ ትናንት አሸነፍ አይደል? እንደው ሳንጠቆመ ለማለፍ ካልሆነ በቀር ከግርጌም ቢሆን አንድ ከፍ ማለት ይሻላል አይደል? ከመጨረሻዎቹም አንድ ከፍ ማለት ከጅቡቲም ከፍ ማለት ቀላል አይደለም የሚለውን ስሌት ካላነሳም በቀር ያው ማሸነፍ በጣም ብርቅ ሆኖ ነበርና አንድም ጨዋታ ቢሆን የማሸነፍ ነገር ውስጥ ተገብቷል። ሰየው ነው። ለሁሉም ወደዛ እንሄድም፣ አስቀድሜ ያልኩትን ጉዳይ ና አንሳ እስቲ። የሊቨርፑል ጉዳይ የብዙዎች መነጋገሪያ ሆኗል ዴቭ። አሁን እንግዲህ አሰልጣኝ አርነ ስሎት በደንብ የሚፈተኑበት የውድድር ጊዜ የውድድር አመት ይሄኛው ነው ለሚሉት የአሰልጣኙ እና ቡድናቸው የሚሰጠው ምላሽ ምን ይሆናል የሚለው ጉዳይ ይጠበቃል። ሶስት ተከታታይ ሽንፈቶች መጡ እንግዲህ ሊቨርፑል ላይ በሊጉ በክሪስታል ፓላስ እና በቼልሲ ተሸነፉ። መሀል ላይ ደግሞ በጋላታ ሰራይ በቻምፒየንስ ሊጉ ወደ ቱርክ አምርተውም እንደዚሁ ሽንፈት ገጥሟቸው ነበር። ጥያቄዎች መነሳት ቀጥለዋል። ግን ጥያቄዎቹ መነሳት የቀጠሉት ያው ጅማሯቸው እያሸነፉም እንደነበረ ወይም በሚያሸንፉበትም ጊዜ ጥያቄዎቹ ተጀምረው እንደነበረ እኛም በተደጋጋሚ ስናነሳ የነበረው ጉዳይ ነው። ሊቨርፑል ለመጨረሻ ጊዜ ሶስት ተከታታይ ጨዋታ የተረተው በአሰልጣኝ የርገን ክሎፕ ዘመን ነው። ዴቭ ያም በ2023 ነው። በማንቸስተር ሲቲ አራት ለአንድ የተረታበትን ጨዋታ ጨምሮ በቦርንማውዝ ከዛ አስቀድሞ ተረቶ ነበር። እንደዚሁም በመሃል ደግሞ ከሪያል ማድሪድም ጋር ተጫውቶ ተሸንፎ ነበረ። ከዛ በኋላ ለመጀመሪያ ጊዜ እንደዚህ አይነት ተከታታይ ሽንፈቶች በሊቨርፑል ቤት ሲመዘገቡ ይሄ እንግዲህ ለመጀመሪያ ጊዜ ነው። ያኔ ቡድኑ እንደ አዲስ እንዲገነባ ምክንያት የነበረበት አመት ነው። ታስታውስ ከሆነ አመቱ ሲያበቃ ሊቨርፑል በደረጃ ሰንጠረዡ አምስተኛ ሆኖ አጠናቀቀ። ከቻምፒየንስ ሊግ ውድድር ውጪ የሆነበትም ጊዜ እንደነበር እናስታውሳለን። ልክ እንግዲህ ያ የውድድር ዘመን እንደተጠናቀቀ አሰልጣኝ የረገን ክሎፕ እንደ አሌክሲስ ማካሊስተር ዶሚኒክ ሶቦስ ላይ ዋታሮ እንዶ አይነት ተጫዋቾችን ወደ ቡድኑ ያመጡበት ነበርና ተዳከመ የተባለውን የአማካኝ ክፍል በአዲስ ተጫዋቾች ለመተካት ጥረት የተደረገበት አመት ነበረ እና ብዙ ቅያሬዎች በሊቨርፑል እንዲኖሩ ያደረገ አመት ነበረ ያ ተከታታይ ሰዎች ሽንፈት ከዛም በኋላ ደግሞ የነበሩት ጨዋታ ውጤቶች እና አመቱ ሲያልቅ የተመዘገበው ውጤት አሰልጣኝ የርገን ክሎፕ እንደዚሁም ደግሞ የሊቨርፑል አስተዳደር ያንን ውሳኔ እንዲወስን አድርገው ነበር። አሁን ግን የያኔው ውሳኔ ወይም የያኔው ነገር አይደገምም ብለው እንግዲህ የተለያዩ መልከታዎችን አስቀምጧል። ለዚህ እንግዲህ የአትሌቲኩ የሊቨርፑል ጸሐፊ ጀምስ ፒርስ የተለያዩ ሀሳቦችን አንስቷል። ካነሳቸው ነጥቦች መካከል ዴቭ ሊቨርፑል ዘንድሮ ካከናወናቸው ሰባት የፕሪሚየር ሊግ ጨዋታዎች ማለት ነው። አምስቱን የገጠማቸው ቡድኖች አሁን በደረጃ ሰንጠረዡ ብትመለከቷቸው ከአንድ እስከ ስምንት ውስጥ ያሉ ናቸው ይላል። በተቃራኒው አርሰናል ወይም ለዋንጫ ቀጥተኛ ተፎካካሪ የሆነው አርሰናል እስካሁን ከገጠማቸው ቡድኖች ቢያንስ ቶፕ ኤይት ውስጥ ካሉት ቡድኖች ሁለቱን ብቻ ነው የገጠመው። እሱም አሁን የምናነሳው ሊቨርፑልና ማንቸስተር ሲቲን የገጠመው፣ ሌሎቹ በደረጃ ዝቅ ያሉ ቡድኖች ናቸው ወይም በደረጃ ሰንጠረዡ ቶፕ ስምንት ውስጥ ወይም ከአንድ እስከ ስምንት አሁን ገልጠን የምንመለከተው የሉም የሚለውን ነገር ሁለት ቡድኖችን ብቻ ነው የገጠመው የሚለውን ነገር አንስቷል። ደግሞም ባለፉት ጨዋታዎች የቼልሲውንም ጨዋታ ያነሳል። በክሪስታል ፓላስ የደረሰባቸውንም ሽንፈት ያነሳል እና በጨዋታ ፐርፎርማንስ ዋይዝ ያን ያክል ደካማ ሆኖ አልነበረም ሊቨርፑል እነዛን ጨዋታዎች እንደውም ቢያንስ አንዳንድ ነጥቦችን ማግኘት የሚችሉባቸው የመጨረሻው የጨዋታው ምዕራፍ ላይ ጭምር ደርሰው ነበረ ብሎ እንግዲህ ቼልሲ ላይ የተቆጠረባቸው የዘጠና አምስተኛ ደቂቃ የኤስቴፋው ግብ፣ ከዛም ውጭ ደግሞ በፓላስም የተቆጠረባቸውን የመጨረሻ ደቂቃ ግብ ያነሳልና ቢያንስ አንዳንድ ነጥቦችን የሚያገኝበት እድል ነበረው ከዛ ጨዋታ የሚል ነገርን ያነሳል። በዝውውር መስኮቱ ሊቨርፑል ሪከርድ እንዲሰብር ደጋግሞ ሪከርድ እንዲሰብር ያደረጉ ዝውውሮችን አከናውኗል። ልክ እነሱ ዝውውሮች ሲከናወኑ እንደ አርሰናል ያሉ ሌሎች እንደ ማንቸስተር ሲቲ፣ በአጠቃላይ ደግሞ በፕሪሚየር ሊጉ ለዋንጫ ይፎካከራሉ ተብሎ የሚጠቀሱ ቡድኖችን በቃ እነዚህን ተጫዋቾች ብቻ ሊቨርፑል በማስፈረሙ ከዋንጫ ፉክክር ያረቃቸዋል፣ ቀድሟቸው ጥሎ ሄዶ ዋንጫውን ያነሳል የሚለው ነገር ነበረ። ግን ከግምት ውስጥ ማስገባት የነበረብን ብሎ አዳዲስ ተጫዋቾች ናቸው ከተለያዩ ሊጎች ናቸው የመጡት ብሎ እንደ ፍሎሪያን ቬትስ አይነት ተጫዋችን ያነሳል። እንደው ከዛ አስቀድሞ ግን ምን አለ በሊቨርፑል ቤት ሲመጡ ብሎ የፋቢኒዮን ጉዳይ ያነሳለ እኔም አንተም እንደምናስታውሰው አሰልጣኝ የእርገን ክሎፕ። ይሄ ከቡድኑ የአማካኝ ክፍል ጋር ውህደትን እስኪፈጠር የአካል ብቃቱ ተመልሶ ወደነበረው እንዲመጣለትና በሞናኮ የነበረው ፋቢኒዮን ለማምጣት ቢያንስ እስከ ህዳር አጋማሽ እና ከዛ ላለፈ ጊዜ አሰልጣኝ የእርገን ክሎፕ ይሄንን ተጫዋች አልተጠቀሙበትም ነበር። እናስታውሳለን፣ እኔ ማንተም፣ ሮበርቶ ፈርሚኒዮ በተመሳሳይ እንደመጣ ለሊቨርፑል ግልጋሎቱ ዋው የሚያስብል አልነበረም ይላል። የሮበርትስን አጀማምርም በተመሳሳይ እንግዲህ ሊቨርፑል ቤት አሁን ከሚጠሩ ከምንጊዜ ምርጥ ግራ ፉልባኮች አንደኛው ተብሎ የሚጠቀሱ ተጫዋች ያኔ እንደመጣ ፐርፎርም ማድረግ አልቻለም ነበረ። ሲጀምሩ ጥሩ አልነበሩም፣ ሲያልቅ ግን ወይም ደግሞ እንግዲህ ከዛ በኋላ ሊቨርፑል ሻምፒዮን ሲሆን ከነበሩ ምርጥ ተጫዋቾች እነዚህኞቹ የሚጠቀሱ ናቸው ብሎ ይጠቅሳል። አሌክሳንደር ኢሳቅ እንደማሳያ ያነሰዋል። እንግዲህ የተጫዋች በውዝግብ ነው በ125 ሚሊዮን ፓውንድ ወደ ሊቨርፑል የመጣው። ያኔም ሲመጣ ከቡድኑ ጋር በአመፅ ስለሆነ ከቡድኑ ጋር ከክለቡ ኒውካስል ጋር ማለት ነው የተሟላ የሚባል የቅድሞ ውድድር ዝግጅት እንኳን ማድረግ አልቻለም። ስለዚህ አመቱን ሲጀምር በጥሩ መንገድ ይጀምራል፣ ወደ ሊቨርፑል መጥቶ በጥሩ መንገድ ይጀምራል ብላችሁ ማሰብ የለባቸውም ብሎ እንግዲህ ያነሳል። እንደውም ምን ይላል፣ አንተ ቅድም ስታነሳ ከነበረው በተቃራኒ ደግሞ አንዳንድ የአካል ብቃታቸውን ማግኘት ያልቻሉ ተጫዋቾች ወደ ብሔራዊ ቡድን ሄደው የፊትነስ ስራዎችን እንዲሰሩ ምድል ይፈጥራል ብሎ እንግዲህ እንደ ፍሎሪያን ቬትስ ከዛም ውጭ እንደ ይስሐቅ አይነት ተጫዋቾችን ያነሳሉ። ከስዊዘርላንድና ከኮሶቮ ጋር ሀገሩ ስዊድን ጨዋታ ታደርጋለች እና ይሆናል እንግዲህ፣ ከዚህ ቀደም በነበረው ጨዋታ አልነበረም። አሁን ግን በቡድን ውስጥ ይኖራልና ለአሰልጣኙ በደንብ የአካል ብቃቱን አሻሽሎ እንዲመጣ እንዲያጎለበት የሚያደርጉ ስራዎችን እንዲያሰሩት ከአሰልጣኝ የርገን ክሎፕ ተነግሯቸዋል የሚል ነገር ከሱዲን ብሔራዊ ቡድን አሰልጣኝ ጋር በተገናኘ ማለት ነው። ይሄን አንስቷል። ያንን የሚያደርግ ከሆነና ደግሞ የአንድ ሳምንት የመሻሻ ጊዜ ይኖረዋል ስለዚህ እንግዲህ በሁለት ዓመት 44 የሊግ ጎሎችን ያስቆጠረው ተጫዋች የጊዜ ጉዳይ ካልሆነ ወይም የአካል ብቃቱ የሚጠበቅበት ደረጃ ላይ የሚደርስ ከሆነ ያንን የምናውቀውን አስፈሪው አሌክሳንደር ኢሳቅን መልሰን የምናይበት እድል አለ ብሎ እንግዲህ ኢሳቅ ከጎሎቹ ጋር የሚመጣ ከሆነ ሊቨርፑል አሸናፊነቱን መልሶ ያገኛል። ስለዚህ ሊቨርፑል ተጠቃሚ ሊሆን ይችላል የሚል ነገርን አንስቷል። እና ደግሞ ጊዜው ገና ነው አሁን የጥቅምት ወር እንግዲህ አጋማሽ ላይ እንኳን አልደረስንም፣ የሚል ነገርን አንስቶ እንደ መከራከሪያ ያቀርባል። ፍሎሪያን ቬት ከቼልሲ ጋር በነበረው ጨዋታ ብልጭ አሉ ነገሮችን ተቀይሮ ከገባ በኋላ አንዳንድ ምልክቶችን አሳይቷል። እነዛን ምልክቶች በደንብ አድርጎ አደራጅቶ እንዲመጣ የመረጋጋ ጊዜ ደግሞ ወደ ጀርመን ብሔራዊ ቡድን እንዲሄድ እንግዲህ በመሄድ የሚያስተካክላቸው ነገሮች እንዳሉ ያነሳል። የሁጎ ኤኪቲኬን ጉዳይ በተመለከተ ከወዲሁ በደጋፊዎች ተወዷል፣ ይሄ ተጫዋች ይላል። ግን ደግሞ ገና እድሜው ወጣት ነው፣ ብዙ መሻሻሎችን ሊያመጣ የሚችል ተጫዋች ስለመሆኑ ያነሳል። እንደውም የፍሎሪያን ቬርትስን በተመለከተ ምን ይላል ዴቭ፣ የገረመኝ ቁጥር እስካሁን በአውሮፓ ባሉት አምስት ትልልቅ ሊጎች የሱን ያክል እስካሁን በተደረጉት ጨዋታዎች የሱን ያክል እድሎችን የፈጠረ ተጫዋች የለም ይላል። 22 እድሎችን ፈጥሯል። ከሱ ቀጥሎ የሚመጣው ጃግሪሊሽ ነው እንግዲህ አስደናቂ ነው እየተባለ የሚገኘው ጃግሪሊሽ 21 እድሎችን ነው የፈጠረው ብሎ ያነሳል። ከአስር ጨዋታዎች አንድ አሲስትን ያደረገው የኮሚኒቲ ሽልድ ጨዋታ ክሪስታል ፓላስ ላይ ጎ ኬቲኬ ላስቆጠረው ኳስ ይሄ ማለት 22 እድሎችን ፈጥሮ ቡድኑ ግቦችን ማስቆጠር አለመቻሉ የፊት መስመር ተጫዋቾችም ወይም አማካኞችም አባካኝ ሆነው ሊሆን ይችላል የሚል ነገርን ያነሳል። ሳላህ ሊመለስ ይችላል በቀጣይ ጨዋታ ሊመለስ ይችላል። ምክንያቱም ቀጣይ ሊቨርፑል የሚያከናውነው ጨዋታ ከማንቸስተር ዩናይትድ ጋር ነው። ከማንቸስተር ዩናይትድ ጋር ተጨማሪ ሞቲቬሽን ሊሆን የሚችለው ነገር ለሳላህ አለ። ጅቡቲ ላይ በነገር ላይ ሁለት ጎል አስቆጥሯል። ሁለት ጎል አስቆጥሮ ከፍተኛ ግብ አስቆጣሪ የሚል ነገር ተመልክቻለሁ። እንደዚሁ በውድድር ማለት ነው፣ በማጣሪያዎች ብዙ ግቦች ያስቆጠረ የሚለውን ክብር ሳላ ማስመዝገቡን የሚያነሳ ነገር አይቻለሁ። ይሄ ተጫዋች ከዩናይትድ ጋር ሲጫወት ብዙ እድሎችን የሚያስቆጥር የሚፈጥርና የሚያስቆጥር ተጫዋች ነው። ከ17 ጨዋታ 16 ጎሎች አሉት። ስለዚህ ሊመለስ ይችላል የሚል ነገርን ያነሳል። እንደ ጂዮርጂ ማማርዳሽቪሊ አይነት ግብ ጠባቂ አለ። ከዋናው ግብ ጠባቂ ከአሊሰን ቤከር በጣም የተጋነነ ልዩነት ያለው ግብ ጠባቂ አይደለም ይላል። አሁንም በዚህ ቡድን ውስጥ እንደ ቨርጅል ቫንዳይክ አይነት ተጫዋች አለ። ስለዚህ ይሄንን መሪነት ይሄ ተጫዋች ለክለቡ ሊቨርፑል መስጠት ይችላል። ብዙ ኤክስኪውዝ እንዳይኖር ራሱ በግልጽ ወጥቶ ብዙ መስራት እንዳለባቸው ከጨዋታ መጠናቀቅ በኋላ የተናገረ ነውና በደንብ መልበሻ ክፍሉን መቆጣጠር የሚችል ኢቨን አሰልጣኙን በትልቁ የሚረዳው ቨርጅል ቫንዳይክ እዚህ ቡድን ውስጥ አለ፣ ይላል አሰልጣኙ እንደመጡ ዋንጫ እነሱ አሰልጣኝ ናቸው፣ እና ከችግሮች እንዴት መውጣት እንዳለባቸው በደንብ ያውቃሉ ብዬ አስባለሁ ብለው እና ደግሞ የተጫዋቾችንም ይሄ ከተጫዋቾች ጋር ያላቸውንም ግንኙነት አድንቆ ያነሳል እና እያንዳንዱን ተጫዋች የማሳመን ብቃት ያላቸው ይላል። ከዚህ ሁሉ በኋላ ሊቨርፑል ተቸግሯል እየተባለ እየተነሳ እያለ እንኳን ከመሪው አርሰናል በአንድ ነጥብ ብቻ መራቁን መርሳት የለባችሁም የሚል ነገርን ያነሳል። የአምና ሻምፒዮን ነው። ቡድን ውስጥ ያለው የተጫዋቾች ጥራት አስደናቂ ነው። አሰልጣኝ አርነ ስሎትም የሚወስኗቸው ትልልቅ ውሳኔዎች ይኖራሉ እና እነሱ ቡድኑን ተጠቃሚ ያረጉታል። ሊቨርፑል ይመለሳል የሚል ሀሳቡን አንስቷል። አድማጮች እንግዲህ ያስማማ ላያስማማም የራሳቸውን እንግዲህ ነገር ማስቀመጥ ይችላሉ። ደ ያ መጨናነቅ አያስፈልግም ነው ዞሮ ዞሮ ፓኒክ ወጣ አያስፈልግም ነው እያለ ያለው እንግዲህ። እናያለን። በእርግጥም እሱ እንዳለው በቀላሉ ሊቨርፑል ይመለሳል ኦፍኮርስ እንዳለውም ደግሞ የከፋም ነገር አይደለም ስል የተፈጠረው በእርግጥ በአንድ ሳምንት ጊዜው ሶስት ጨዋታ ተሸንፏል። ሁለቱ የልዩ ጨዋታ መሆኑ ነው እንደ ችግር የተወሰደው ይሄን መነሻ በማድረግ ሙሉ ለሙሉ ቡድኑ እንግዲህ ትልቅ ቀውስ ውስጥ ነው ችግር ውስጥ ነው ያለው ተብሎ መቦራቱም ትንሽ የተጋነነ እንደሚመስል አይተናል። ለሁሉም መልስ ይሻል። ምንድነው መልሱ? እንጠብቃለን። የአርሰናልን ጉዳይ ሳነሳ አርሰናል በጥልቀት ለሚከላከሉ ቡድኖች እንግዲህ ዘንድሮ ያገኘው መፍትሄ ምንድን ነው የሚለውን የአትሌቲኩ ጻፊ አርት ዲሮች የጻፈውን ሀሳብ ነው በተወሰነ መልኩ ለአድማጮች ለአንጸባረቅ የፈለግሁት። አርሰናሎች እንግዲህ ዘንድሮ ከሁለተኛነት ያለፈት ደረጃና ስኬት ከፈለጉ ይላል፣ የያዙትን ያለን የእስካሁኑ የስኬት ጉዞ በሰባቱ ሳምንት የተመዘገበውን ውጤት አጠናክረው መቀጠል አለባቸው ነው የሚለው የጋዜጠኛ። አስር ጨዋታዎች እስካሁን አደረጉ። በሊጉ አንድ በአንድ ነጥብ መሪነትን ይዘዋል። በቻምፒየንስ ሊጉ ሳያሸነፉ ሁለት ጨዋታ ተጉዘዋል። ከአራበው ካፕም ላይ እንግዲህ ወደ ቀጣዩ ዙር ያለፉበት ሂደት አለ። እስካሁኑ ስኬት እንደ አርት ድሮች አይነት እምነት ባውንስ ፓስ የሚሉት ቁልፉ የመሻሻ ማሳያቸው ነው ይላል። እንግዲህ ባውንስ ባክ የሚሉት ኳስ ምንድነው? እንግዲህ ተጋጣሚ ተጫዋች አንድ ተጫዋች ላይ ኳስ የሚሰጠው ተጫዋች ላይ ትኩረት አድርጎ ነቅሎ ለማስጣል በሚመጣበት ጊዜ አንድ ሁለት ተጫዋች ይኸው ተጫዋች፣ የተወረረው ተጫዋች ኳሱን ወደኋላ ነፃ ለሆነውእና ቁልፍ ለሆነው ተጫዋች የሚመልስ የሚመለስበትን ሂደት ነው። ኳሱን የመመለስ ወደ ኋላ የመመለስን ሂደት ነው የሚገልጸው፣ እና በዚህ ሂደት ውስጥ ምንድነው የሚፈጠረው፣ ምንድነው የተለየው ነገር የሚለውን ያብራራል። እና አርሰናልን እንግዲህ የተለያዩ ምክንያቶች ባለፉት ሶስት ዓመታት ሁለተኛ ሆኖ በተከታታይ እንዲያጠናቀቅ አድርጎታል ነው የሚለው። ሀያ ሀያ ሁለት ሀያ ሶስት ላይ አርቴታ በተከታታይ ሶስት ጨዋታ ኤፕሪል ላይ ተሸነፈ። ያ ሽንፈት ደግሞ ሲመጣ በፍጥነት አእምሯቸው አገግቦ ወደ ስኬት መመለስ አልቻሉም እና የማገገሚያ ጊዜያቸው ፈጣን አለመሆን ችግር ነበር ይላል። ያኔ በ23 24 ላይ ደግሞ ይሄ ተከታታይ ሽንፈት የሚባለውን ጉዳይ፣ የስነልቦና ጉዳይ መፍትሄ ቢሰጡትም እታች ካሉ ትንንሽ ቲሞች ጋር ደግሞ ነጥቦችን መጣል ጀመሩ ይላል። ያው 23 24 ላይ አምና ደግሞ እንግዲህ በተጠናቀቀው እና ባለፈው ሊቨርፑል ሻምፒዮን በሆነበት አመት ደግሞ ትልቁ ችግራቸው የነበረው ጉዳት ነው። በተለይ ሳካ፣ ሃቨርስ፣ ኦዴጋርድ ይጠቀሳሉ አለ። ከዛ ውጭ ግን ስድስት ቀይ ካርዶች ተመዘውበታል አርሰናል እና እነዚህ ደግሞ ምንሀል ዋጋ እንዳስከፈሉት ማየት ይቻላል እና የሚጠቀሱ ምክንያቶች ናቸው ላለፉት ሶስት ዓመታት ይላል አርቴታ። ዘንድሮ ግን ቡድኑ እንዲጫወት ያደረገበት ያለው ስታይል አንድ አይነት ቢሆንም ለውጥ ባይኖረውም ስታይሉ የተወሰነ ነገር ግን መለወጥ እንዳለበት ማመኑ እና ይሄንንም በተግባር እያሳየ ስለመሆኑ ይሄ ጋዜጠኛ ነው የሚናገረው። እና ሊድስን አምስት ለዜሮ ካሸነፉ በኋላ አርቴታ ሲናገር ስንጨዋት ቀድሞም የምናደርገውን ትልቅ ነገር አጠናክረን መቀጠል ዋናው ጉዳያችን ነው አለ። ግን ትልቅ ዋጋ ሊያስገኝ በሚችል ጉዳይ ላይም ደግሞ የተወሰኑና ለየት ያሉ ስራዎችን ሰርተናል። ይህንን ነው አሁን እያደረግን ያለነውና ይህንኑም ደግሞ አጠናክረን እንቀጥለዋለን በሚል ልፍን ያላስተያየት ሰጠና፣ እንደ አርት ዲሮች ገለጻ ባለፉት ስምንት ያህል ጨዋታዎች ላይ አርቴታ በተለየ መልኩ ልናደርግ የፈለግነውን እያደረግን ያለነውን እናውቃለን ያለው ምን እንደሆነ ገብቶኛል ነው የሚለው። እኔ እንግዲህ በኔ ግል አስተያየት ይሄ ነው ይላል። እንግዲህ በግልጽም አርቴታ ምን አጀስትመንት እንዳደረገ በሚከተለው መልኩ ገልጾታል። በተለይም ይላል ይሄ ጉዳይ በአመዛኙ በአማካኝ ተጫዋች ወይም አማካኝ መስመር ላይ ባሉ ተጫዋቾች እየተገበረ እንዳለም ነው የሚናገረው። በአርቴታ ያለፉት ዓመታት አጫዋች ላይ እንግዲህ ቡድኖች ኮምፓክት ሲሆኑ በጣም ኮምፓክት ሆኖ ሲመጡ በራሳቸው ክልል ላይ ሲከላከሉ ወይም መከላከል ሲመርጡ የቡድኑ ቴምፖ ቀዝቃዛና የወክ አይነት ባህሪ ነው ያለው። ምክንያቱም ሰብሮ መግባት ይቸገራል። ኳስ የማሽከርከር ባህሪ ብቻ ነው በግልጽ የሚታየው። ቡድኑ ላይና ይህንን እንዴት ለወጠው ነው ዘንድሮ? ግን ለአንድ ተጫዋች ኳስ ሲሰጥ ሁለት ወይም አንድ ሆነው ሊያስጽሉ ሮጠው ሲመጡ ተጫዋቾች በአንድ ወይም ሁለት ንክኪ ኳስን ነፃ ለሆነውና ከእርሱ ኋላ ለሚገኘው ተጫዋች በፍጥነት መስጠትን ወይም ባውንስባክ ወይም ደግሞ ወል ፓስስ ይሉታል። ይህንን ይህንን አፕሮች ነው እንግዲህ ኳላ የተጠቀመው እንዳለ የሚገልጸውና የተከላካይ መስመሮች እንግዲህ የመከላከል ስትራክቸር ይናጋል፣ በነገር ላይ ይሄ ሲሆን እና በሁለት ንክኪ ኳስ ወደ አጥቂ ወረዳም በፍጥነት እንዲገባ ስለሚያደርግ ይህንን እንዴት እየተጠቀመው እንዳለ ነው እየገለጸ ያለው እና ኮንሰፕቱን እንዲገልጸዋል፣ ቀላል ነው ይላል ኮንሰፕቱ። በነገራችን ላይ ይሄ አፕሮች ሁለት ወይም ሶስት ተጫዋቾች የሚተገብሩት ይሆናል ነው የሚለው። ለምሳሌ ፕሌየር ኤ የተጋጣሚ ተጫዋች ትኩረት መሆኑ እንደታወቀ ፕሌየር ቢ ለፕሌየር ኤ በተጨናነቀበት ሁኔታ ውስጥ ኳስን ይሰጠዋል ይላል። ይሄኔ ሁለቱ ተጫዋቾች እንግዲህ ያው ለማስታል ፈጠን ብለው ወደ እርሱ ይመጣሉ። ይሄ ሲሆን ደግሞ ፕሌየር ኤ እንግዲህ የተጨናነቀው ተጫዋች የተሰጠውን ኳስ ልክ ተጫዋቾቹ ሲመጡበት በአንድ ተች ወይም በሁለት በች ተች ለፕሌየር ቢ ወይም ደግሞ ሌላ ነፃ ለሆነ ፕሌየር ሲ መስጠት ማለት ነው መልሶ ኳሱን እና፣ ይሄኔ ሁለት ኳስ ለማስጣል የተሳቡ ተጫዋቾች እንግዲህ ክፍት ቦታን ኦፕን ስፔስን ይተዋሉ። በመሳባቸው ምክንያት እንግዲህ ኳሱ ተመለሰ። የተመለሰው የተመለሰለት ተጫዋች ሌላ ነፃ ቦታ ስለሚፈልግ፣ በነዚህ ሁለት ተጫዋቾች መሳብ መነሻ ክፍተቶች ይገኛሉ በጎን በግራ በቀኝ ኢቨን ከነሱም ኋላ ስፔሶች እንደሚገኙ ነው። እንግዲህ ይሄ አፕሮች በማሳየነት የቀረበውና መጀመሪያ ይላል። ይህንን አፕሮች አርሰናል የተገበረው በቅድመ ውድድር ዝግጅት ወቅት አትሌቲኮ ቢልባኦ ላይ ነው ይላል ዙቤ ሜንዲ ይህንን ከወዴጋርድ ጋር በመጫወት ለሳካ ነጻ ኳስ ፈጥሮለት በተጨባጭ አይተናል ይላል። እና ክስተቱ እንግዲህ አርሰናል ፈጣንና ውጤታማ ሲሆን ያየንበት ነበር ይላል። መስከረም ወር ላይ ከኖቲንግሃም ፎረስትም ሲጫዋቱ ይህንን ተጠቅመውበታል ይላል ሊያውም ደግሞ እዚህ ጨዋታ ላይ ስምንት ካስፈረማቸው አዳዲስ ተጫዋቾች አምስቱን የተጠቀመበት አጋጣሚ ነበር። ሶስት ለዜሮም አሸንፈውበት የወጡት ጨዋታ ነበር ይላል እና እዚህም ላይ ግን ቡድኑ አዲስ ቢሆንም እንዴት ከቅድመ ውድድር ዝግጅት ጀምሮ ሲተገብረው እንደመጣ ማሳያ በሆነ መልኩ ተግብሮታል ነው የሚለው እና ማስኩዌራ ከኋላ ተከላካይ መስመር ላይ ኳስን ለኦዴጋርድ ሰጠው። እንግዲህ ማስኩዌራ ኤ ነው፣ ኦዴጋርድ ቢ ነው። በቅድሙ ምሳሌ ኦዴጋርድ በአንድ ተች ኳሱን ለዙቤሜ እንዲሰጠው አሁን ነፃ የሆነው አጠገቡ ዙቤሜ እንዲነበረ ይሄንኔ ዙቤ መንዲ ለመያዝ ኤሊየትና ከሱ ውጪ የፎረስቱ ኤሊየትና ሌላ ተጫዋች ፈጠን ብሎ ወደ ዙ ወደ ዙቤ መንዲ መጥቶ ነው የሚለውና በጣም ወደ ሱ ሮጦ ነው የሚለው። ያኔም ስፔስ እንግዲህ ነቅሎ ነው የወጣው በተለይ ኤሊየት፣ ዙቤ መንዲ ለካላ ፊዮሪ ነፃ ሆኖ ስለጠበቀው ያንን ኳስ ሰጠው። ያ ኳስ እያለ እያለ ሄደ ኳሱ ነው የሚለውና በእርግጥ ይሄ ኳስ ጎል አልሆነም፣ ግን እንቅስቃሴው በተጨባጭ አዲስ ያገኙት አፕሮች ይሄ ነው ነው የሚለውና እዛ ጨዋታ ላይ ኦዴጋር ተጎድቶ ወጣ እርሱን ማኔሪም ደግሞ ይሄንኑ ሁኔታ ሲተገብረው ነው ሜዳ ላይ የታየው። ከማድዌኬ ጋር በመጣመር ለዙቤሜንዲ ጎል መገኘት አስተዋጽኦ አደረገ። ለኤዜም ጎል መገኘት እንግዲህ ኳስ አመቻቶ የሰጠው ይሄ ተጫዋች ነውና ይሄ ፐዝል እንግዲህ በተጨባጭ በልምምድ ሜዳ የተገኘ ስለመሆኑ ይናገራል። ይህ ጋዜጠኛ ሰው አርሰናል እንደቀድሞው ዘገምተኛና ፍጥነት ያጣ ከመሆኑ ይልቅ ተገማጅ ከመሆን ይልቅ ፈጣንና አማራጭ ብዙ መሆኑን የተጋጣሚ አማካኞችን ወደፊት በመሳብ የቡድናቸው ቅርጽ እንዲናጋ እንዳይጠበቅ በማድረግ ስፔሶችን የመጠቀም ኳሊቲን ነው እንግዲህ እያሳየን ያለው ነው የሚለው ይሄው አፕሮች እንግዲህ ኦሎምፒያኮስ ላይም ቻምፒየንስ ሊግ ላይም ተደግሟል ነው የሚለው ግብ ጠባቂው ራያ ከፊት ለፊት ዙቤሜንዲን የሚያስጨንቁ ተከላካዮች መኖራቸው ባለበት ሁኔታ እሱ ጋር ኳስ ከመስጠት ይልቅ ሰፋ ብሎ ራቅ ብሎ ለቆመው ለኦዴጋርድ ሰጠው ኦዴጋርድ ኳሱን ፍለፊቱን ለፊቱን ለግብ ጠባቂው ሰቶ ሰጥቶ ስለነበረ አጠገቡ ላለው በሁለት ተጫዋቾች አካባቢ ለነበረው ዙቤ መንዲ ሰጠው። ዙቤ መንዲ ደግሞ ይህንን እንቅስቃሴ እንዴት ወደፊት እንደመራውና እና ከዛ ኳሱ እንዴት ለኦዴጋርድ ለቤንዋይት እያለም ተጫዋቾች ተስበው በመስመር ማርቲኔሊ እንዴት እንደሄደ በቀይ መስመር ሮጦ ደግሞ እንዴት ለትሮሳርድ ኳሱን ሴንተር እንዳደረገለት እና እንደተሳተ ጭምድ ያትታል። ይሄ በነገር ላይ እና ይሄ እንግዲህ የመሻሻል ሁኔታን በተመለከተ አርቴታ ሲናገር ይሄ በተጫዋቾች የግል ኳሊቲ ላይ ይበልጥ የሚከወን ስራ ነው ይላል። የቡድን እንቅስቃሴ ነው አሁን ምናምን እናያለን ግን የተጫዋቾች የግል ኳሊቲ ይበልጥ ይህንን ስራ ይወስነዋል በሚል ነው አርቴታ የሚናገረው። እና የእውነትም እንግዲህ የኦዴጋርድና የዙቤሜንዲ ሚና ለተጠቀሰው የማጥቃት አማራጭ መፍትሄነት እንዴት ቁልፍ እንደሆነ ዝም ብለህ ማየት ትችላለህና፣ ይኸው አፕሮች በነገርህ ላይ ኒውካስልም ላይ ተተግብረዋል። ኤዜ የዚህ አርክቴክት እንደነበረ በአሁን ስባኩን እንዴት ሰርቶ ውጤታማ እንደሆኑበት በደንብ እንደተጠቀሙበት ያሳያልና እና ዙቤሜንዲ ግን በዋናነት አማካይ ላይ ስራው ስለሚሰራ ለዚህ ፐዝል መነሻው እሱ ነው ነው የሚለው ዘገባው ላይ አርት ድሮች እና ይሄ ተጫዋች ቁልፍ ነው፣ ብዙ ነገሮችም በእርሱ ስር ያልፋሉ። ይሄ ነገር ይበልጥ በልምምድ ሲዳብር ደግሞ አርሰናልን አማራጭ ብዙ እንደሚያደርገው በተለይ ከኦዴጋርድ ጋር የሚኖራቸው ኬሚስትሪ በልምምድ እየዳበረ ሲሄድ የበለጠ አርሰናል ተጠቃሚ እንደሚሆን ይናገራል። በእርግጥ እንግዲህ ኦዴጋርድ ከሰሞኑ መጎዳቱን ሰምተናል። እንግዲህ እንደ አርት ደሮች አስተያየት ይሄ ከቀጠለ ደስታና ዋንጫ ለአርሰናል የማምጣት እድሉም ከፍ ያለ ነው በሚል ይገልጸዋል። እንግዲህ አንድ አየሁት የሚለው የታክቲክ ትዊክ በአሁን ስባክ በሚል የተገለጸው ይህንን ይመስላል። በአካል እንግዲህ ያው አሰልጣኞች እያንዳንዱ ቡድናቸው የሚያገኛቸውን እድሎች ለመጠቀም የሚሄዱበትን ርቀት የሚያሳይ ነው። እንዳነሳው የዙቤሜንዲ ሚና ትልቅ ነው። የማርቲን ኬዮንን ሀሳብ አይተኸዋል አይደለም? ምናልባት ከተዘዋወሩት ወይም ከመጡ ተጫዋቾች በጣም ተጽዕኖ ትልቅ የሚሆነው የዙብ ሜንዲ ነው የሚል ነገር ሁሴንም ታስታውሳለህ። ዙሩ ከተጠናቀቀ ውድድር ዓመቱ እንደተጀመረ ከሁሉም ከዮኬሬሽን በላይ የአርሰናል አጨዋወት ላይ ትልቅ ልዩነት የሚፈጥረው ተጫዋች እሱ ነው የሚል ነገርን ሲያነሳ ነበር። እና እንግዲህ እንደዚህ አይነት ስራዎችን ደግሞ እንዳነሳው ጥራት ይፈልጋል። ዙ በሜ እንዲህ በዚህ የምታነሳው ምታማው ተጫዋች አይደለም የሚለው ነገር ለማንሳት ነው። አርሰናልና እና እንደዚሁም ኤምሬትስን የማስፋፋት ሂደቱ በቀጣይ ሊሰራበት የሚችለው ጉዳይ ስለመሆኑ ዜናው ተነግሯል። ብዙ ነገሮችን ያነሳሉ። አሰልጣኝ አርሰን ቬንገር ሁለት ሺህ ስድስት ላይ ሃይብሪድ ለቀው ወደ ኤምሬትስ ሲያመሩ ታስታውሳለህ። በአዲስ ስቴዲየም ገነባን ግን ነፍሳችን ያለው ሃይብሪ ላይ ነው ነፍሳችንን ሃይበሪ ጥለነው ነው የመጣ ነው ብለዋል። እንግዲህ ከዋንጫ ፉክክር መራቃቸውን ተከትሎ በቅርቡ ከቢን ስፖርት ጋር ወይም ቢንስፖርት ላይ ይሄን ነገር ተናግረው ነበረ። አርሰናል ይህንን ስቴዲየም ከገቢ አንጻር ከፍተኛ ለማድረግ ወይም ገቢውን ከፍ ለማድረግ ጥረት ያደርግበታል። እንደው ምን ይላል ሁለት ሺ ስድስት ሰባት ላይ በውድድር ዓመቱ ዴቭ ከማች ደይ ወይም ከጨዋታ ቀን ገቢ ዘጠና አንድ ሚሊዮን ፓውንድ ነበር ያገኙት ይላል ሁለት ሺ ሀያ ሦስት አራት ላይ አንድ መቶ ሰላሳ ሁለት ነው። እድገቱ አርባ አምስት በመቶ ብቻ ነው ይላል ከቲቪ ብሮድካስት ያኔ ሁለት ሺ ስድስት ላይ አርባ አራት ሚሊዮን ነበረ፣ አሁን ሁለት መቶ ስልሳ ሁለት ሚሊዮን። እንግዲህ ስንት ፐርሰንት ሆነ? በጣም ከፍተኛ ነው እና ይህ ከስቴዲየሙ ደግሞ የሚገኘው ያን ያክል እያደገ ትልቅ እየሆነ አይደለም የሚል ነገርን ያነሳል። የቅርብ ተቀናቃኛቸው ወይም እንግዲህ የጎረቤታቸው ቶትናም ደግሞ ከእነሱ የበለጠ ብዙ ኮንሰርቶችን የአሜሪካን ፉትቦል የሚያዘ ማስተናገድ የሚችል ኮንሰርቶችን የሚያስመለክት አዲስ ስቴዲየም እና በአቅምም ከአርሰናል በሁለት ሺህ ከፍ ያለ ስቴዲየም ገንብቷልና ያንንም ከመፎካከር አንጻር ስራዎችን የመስራት በአርሰናል በኩል እቅዶች አሉ። አንደኛው እንግዲህ ይሄ የሚከፈት የሚዘጋ ጣራ ያለው ስቴዲየም አድርገው ያ ደግሞ ተጨማሪ ወንበሮችን እንዲያስገቡ ማድሪዶች ሶስት ሺህ ወንበር እንዲያገኙ እድል ፈጥሮላቸዋል። ስቴዲየሙ አሁን ባለው መልኩ መገንባታቸውና የነሱንም የእነሱንም ስራ ሄደው ተመልክቷል፣ የአርሰናል ሰዎች የሚል ነገር አለና በቀጣይ ይጠበቃል። ወደ ዌምብሌ ሄደው ልክ ቶተናም አንድ አመት ከስድስት ወር አካባቢ እንዳደረገው ዌምብሌን አርሰናሎችም እንደሜዳቸው እየተመለከቱ ጨዋታ ሲያደርጉ ልንመለከት እንችላለን። የሚል ዜናም ታይምስ ላይ ተመልክቻለሁ። ይሄን ለማካይ ከትናንት ጀምሮ ሲንከባለል የነበረ ዜና ነው። ጥሩ ዜና ነው። በነገራችን ላይ በአካል ና ብቃ። እንግዲህ አጭር ነው የዛሬ ዝግጅታችን። የችዲ ስፖርቶች ነበረን ስለ ሀደመጣችሁን ከልብ ከልብ እናመሰግናለን። እንመጣለን እንግዲህ ቅዳሜ የተመለሰን። እስከዛው መልካም ጊዜ ብያለሁ። ባባይ ሰላሙ እንዴት መልካም ጊዜ ለምተን